ቤተሰብ ለሀይሚ ጽፌ ላ ነበር። ሀይሚ መልሳልኛለች። ለመምከር ሞክሬ ነበር። የመለሰችልኝ መልእክት ለአንብ ብላችሁ። ሰላም አኔ ተናድጄ ስለነበር ነው ያልመለስኩልሽ። እናም ይቅርታ፣ ቡታጀራ መሄድ እፈልጋለሁ። እንዲፈቅድልኝ ነው የምፈልገው። እናም ብዙ የደበኩት ለሚዲያ ያላወራሁት ሚስጥር አለኝ። ጥፋቴ ምንድን ነው? ሀኔ ቡቡ ብዙ ሴቶች ይፈልጉታል። አልፎም አንዳንዶቹ እኔን ይሰድቡኛል። ስለዚህ ትንሽ ጊዜ ቡታጀራ ሄጄ ልረፍ ብዬ ነው ብላለች። እንግዲህ እንዳነበብኩላችሁ ነው። በጣም ነው ማዝ ነው እጅግ በጣም አንዳንድ ወራዳ የሆናችሁ ሴቶች አላችሁና፣ በዚህ ደረጃ ሄዳችሁ የሰውን ህይወት መበጣት የምትፈልጉ እንዲሁም ለሚዲያ ማውራት የማትፈልገው በጣም ብዙ ችግሮች እንዳሉባት ነው ሀይሚ የነገረችን። ልክ ነሽ። ሁሉም ነገር ለሚዲያ አይነገ። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ ውድ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አለውኝ። አልሐምዱልላ የረመዳን ስራ እንዴት አድርገው ይዟቸዋል? እየበረታች ነው። አልቆብናል። አንድ ቀን ብቻ ነው የሚቀረው። በጣም ያሳዝናል። የአመቱ በሰላም ያድርሰን። እንደውም አረብ ሀገር ያላችሁ ለሀገራችሁ ያብቃችሁ ነው ምላችሁ። እና የዛሬ እርሴ ሀይሚና ብሩኬ ናቸው። ኮሜት እያነበብን አስተያየት እንሰጣለን ማለት ነው። ሰሞኑ ሀይሚና ብሩኬ በትንሽ ነገር ተጋጅተው ነበረ። የተጋጩበትን ምክንያት አንዳንድ ሴቶች ብሩኬን እኔን አገባዋለው ብሩኬን እፈልገዋለው እያሉ ሀይሚና ብሩኬ እንዲለያዩ የሚፈልጉ ሴቶች ነበሩ። መቼም አይሳካላችሁም ነው የምለው። ምክንያቱም ሀይሚና ብሩኬ እንዲለያዩ መቼም አንፈልግም ማለት ነው። እነዚህ ሁለት ጥንዶች አሁን ሳይሆን ከድሮም አንድ ናቸው። ስለዚህ አሁን ላይ ዩቱብ ላይ አንዳንድ ሴቶች ብሩኬን እኔ እፈልገዋለሁ አገባዋለሁ እወደዋለሁ ብሩኬ ቆንጆ ነው እያሉ ብዙዎቻቸው ሲናገሩ ወይም ደግሞ አስተያየት ወይም ደግሞ ኮሜት ሲጽፉ እናያለን ማለት ነው። ስለዚህ መቼም መቼም ማለት ነው ብሩኬን አታገኙትም። አርፋችሁ ብትቀመጡ ይሻላችኋል ማለት ነው። በሰው ትዳር መግባት ጥሩ አይደለም፣ ለእናንተም ጥሩ አይደለም። ዛሬ ብሩኬ ብታገቡት ወይም ደግሞ ነገ ደግሞ ላይሳካላችሁ ይችላል ማለት ነው። ሀይሚና ብሩኬ እንዲለያዩ ማድረግ ሳይሆን አንድ ላይ ተስማምተው ተፈቃቅረው ተዋደው እንዲኖሩ ማድረግ አለባቸው እንጂ ሀይሚና ብሩኬ እንዲለያዩ በጭራሽ ማድረግ የለባችሁም ማለት ነው። በዚህ ሰሙኑ በጣም ጠፍተው ነበረ በሁለታቸውም ቻናል ላይ ትላንትም፣ ያው እኔ ይመጣሉ ብዬ ስጠብቃቸው ሀይሚም አልመጣችም ብሩኬም እንደዛው ማለት ነው። ስለዚህ ያው ሰሙኑ በጣም ችግር ውስጥ ገብተዋል፣ ጭቅጭቅ ላይ ናቸው። ያው ታውቃላችሁ ሀይሚና ብሩኬ በፍቅር ከሆኑ በየቀን ነው ቪዲዮ የሚለቁ ማለት ነው። አንድ ቀን በሀይሚ ቻናል አንድ ቀን በብሩኬ ቻናል ቪዲዮ እየለቀቁ ነው የሚመጡ ማለት ነው። አሁን ላይ ግን ያው ብሩኬ ቆንጆ ነው እያሉ አንዳንድ ሴቶች እየተሻሙበት ነው። ስለዚህ ያው ሁላችንም እንደምናውቅ ብሩኬ የሀይሚ እንደሆኑ ነው የምናውቀው። ሀይሚና ብሩኬ እንዲለያዩ ሳይሆን አንድ ላይ እንዲኖሩ ማድረግ አለብን እንጂ ሀይሚና ብሩኬ እንዲለያዩ ማድረግ የለብንም። እውነቴ ነው። የሰው ትዳር ማበላሸት ጥሩ አይደለም። አሁን ላይ በሶሻል ሚዲያ ሳይሆን በአካልም እንደዛ ነው። እውነቴ ነው። ምላጭ አሁን ኢትዮጵያ ውስጥ ብትገቡ በቃ ከሚያገቡት የሚፈቱንም የሚበልጠሟ ነው ምክንያቱም አንዳንድ ወንዶች ትንሽ ቆንጅና ካላቸው በቃ ምን ይላሉ የመጀመሪያውን ትተህ እኔን አግባኝ ይላሉ። ያው አንዳንድ ወንዶች በትንሽ ነገር ይሸወዳሉ። ሁሉንም አይደለም። አንዳንድ ወንዶች ደግሞ አይ እኔ ከሷ ሌላ ማንንም ሴት አላይም ብለው ግግም ይላሉ ማለት ነው። አንዳንዱ ወንዶች ደግሞ በትንሽ ነገር ይታለላሉ ማለት ነው። ስለዚህ ወገኖች የሰው ትዳር ማበላሸት ጥሩ አይደለም። እናንተም ደግሞ ልስቃችሁ የሆነ ነገር ይሰጣቸዋል ማለት ነው። ሀይምና ብሩኬ ደግሞ አሁን ሳይሆን ከድሮም አንድ ናቸው። ስለዚህ ሁለቱም አንድ ላይ ተስማምተው ተፈቃቅተው ተዋደው እንዲመጡ እንዲሰሩ ማድረግ አለባችሁ እንጂ ምነው ብሩኬ እኔን አገባዋለሁ እኔን ወድጀዋለሁ ሀይሚና ብሩኬ ይለያዩ ማለት ይሄ ተገቢ አይደለም። እውነቴ ነው ምላችሁ፣ ዛሬ የሰው ባል ጠልፈን ብናገባ ነገም ደግሞ ትዳራችን አይበረከትም ማለት ነው። ስለዚህ እናንተ ሴት ተብዬ ማለት ነው የሰው ትዳር አታፍርሱ። አሁን በየቦታ የሰው ትዳር የሚያፈርሱ ሴቶች ናቸው። እውነት ነው ምላው። ሴት ነው አሁን ኢትዮጵያ ውስጥ ብትመጡ በቃ ከሚያገቡ የሚፋቱ ነው የሚበልጠው ማለት ምክንያቱም፣ ቀደም እንዳልኳቸው አንዳንድ ሴቶች የሰው ትዳር ያፈርሳሉ። እሷን ትተ እኔን አግባኝ በማለት ማለት ነው። ስለዚህ ሃይምና ብሩኬን እንዲለያዩ ሳይሆን፣ አንድ ላይ ተዋደው ተፋቅረው እንዲመጡ እንዲሰሩ ማድረግ አለባቸው እንጂ ምነው ብሩኬን እኔ ያገባለሁ ሀይሚን ተዋት ይሄ ጥሩ አይደለም ማለት ነው። እውነቴን ነው የምላችሁት። ስለዚህ አሁን ያው ሰሞኑ ጠፍተዋል። ሀይሚም ጠፍታለች፣ ብሩኬም ጠፍተዋል። እንግዲህ አላውቅም፣ ያው ዛሬ ወይ ሊመጡ ይችላሉ። ከሁለት አንዳቸው ቻናል ይመጣሉ። በዚህ ሁለት ቀን ሶስት ቀን ያው ቪዲዮ አልለቀቁም። ዛሬ በጉጉት እንጠብቃቸዋለን ማለት ነው። የሰው ትዳር ማፍረስ ጥሩ አይደለም። እንግዲህ ያው ሀይሚ ቦታጀራ ሄዳለው ያለችበትን ምክኛት ያው ሴቶችን ይሄ ነገር ሲናገሩ ሲያወሩ ኮሜት ላይ ጽፈው ስላየች ነው። በቃ ተማራ ነው ቦታጀራ ሄዳለው ያለችው። በዛ መሀል ደግሞ ያው ቦታጀራ መሄዳለውን ስትል ብሩኬም ደግሞ አቲጂም በማለት ያው መልሷታል። እንግዲህ ያው አሁን ጭቅጭቅ ላይ ናቸው ሁለቱንም መጨረሻም ደግሞ ያው ምን እንደሚፈጠርም አይታወቅም። ወይ ሊለያዩ ይችላሉ ላይ ሊለያዩ ይችላሉ። ግን እንዲለያዩ ሳይሆን ላይለያዩ ነው እንፈልገው ማለት ነው። ግን ወገኖች፣ የሰው ትዳር ማፍረስ ጥሩ አይደለም፣ ለእናንተም ጥሩ አይደለም ነው ምላችሁ። አንዳንዴም ደግሞ ደሞ ያው ኢትዮጵያ ውስጥ በጣም ችግር ነው መብራት ይቸግራል ዋይፋ በጣም ችግር ነው። መብራት ከሌለ ዋይፋ አይሰራላችሁም። መብራትም እንደዛ ነው እና በተለይ አዲስ አበባ ውስጥ በጣም ችግር ነው እና በዛ ሰዓትም ደግሞ ይጠፋሉ። ምክንያቱም ያው መብራት ከሌለ ቪዲዮ መስራት አይችሉም። መብራት ከሌለ ደግሞ ዋይፋ አይሰራም እና በጣም ከባድ ነው። ብቻ ያው በሰላም እንዲመጡ ድዋ ማድረግ ነው ሁላችሁንም ማለት ነው። እና ሰሞኑ በጣም ጠፍተዋል። የጠፉበትን ምክንያት አንደኛው ያው እንዳልኳችሁም ሰሞኑ በብሩኬ ምክንያት ጭቅጭቅ ተፈጥረዋል ማለት ነው። ጭቅጭቁም ደግሞ ብሩኬ እኔ አገባዋለሁ በማለት ነው። ሀይሚም ደግሞ እንዴት እንደዚህ ነገር ይፈጠራል በማለት ከብሩኬ ጋር ያው ትንሽ ተጋጅተዋል ማለት ነው። አስታርቁ እንጂ እንዲጣሉ ማድረግ የለባችሁም። መታረ እኛ ሰዎች አንዳንድ ሰው ሰው ሲጣላ በጣም ደስ ይለናል። ለምን እንደሆነ አላቅም። አንዳንዶቻችንን ደግሞ ሰው ስናስታርቅ በጣም ደስ ይለናል ማለት ነው። ስለዚህ የሰው ትዳር ማፍረስ ጥሩ አይደለም። እንደኔ ማለት እውነቴ ነው። ነገም ደግሞ ለእኛ ምን እንደሚገጥመን አናውቅም። ስለዚህ የሰው ትዳር አታፍርሱ፣ ማፍረስ ጥሩ አይደለም። እና ረመዳናችንም ደግሞ ሊያልቅ ነው። አንድ ቀን ነው እንደዛ ነው የሚቀረው። የአመቱ በሰላም ያደርሰን ሳንሞት ከቤተሰቦቻችን ጋር ሳንለያይ፣ እናንተም ደግሞ ለሀገራችሁ ያብቃችሁ ነው የምላችሁ። እንግዲህ ሀይሚና ብሩኬ ጉዞ ወደፊት። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይ ማድረጋችሁን እንዳትረሱ። ሰሞኑ የቪዲዮ እየሰራኋን ነበረ። መብራት ያስቸግራል፣ መብራት አይገኝም። በጣም ችግር ነው። እና አንዳንዴ እንደው ሁለት ቀን በሙሉ የማይለቁት ቀን አለ። አንዳንዴ ቀን ሙሉ ወስዱታል። እና በጣም ከባድ ነው ኢትዮጵያ ውስጥ ዩቱብ ለመስራት፣ እንጃ በጣም ከባድ ነው እውነቴ ነው ምላችሁ እና ሌላ ቦታ አላቅም።